ለቤቢ ምንም አይነት ስሜት የለኝ። መቼምም ልወዳት አልችልም። የምር ነው። ግን እሱ ይህን ታውቃለች። ፍቅረኛ ነበረች። ፍቅረኛ ማለት ይሄ በዓል ምናምን ወንድ ጓደኞች ነበረኝ። ጉድ ነው ዛሬ። ዳጣና ናታን በአንድ ክላስ ውስጥ ተገኙ። አቤቄልና ወይዘሮ ማርታ እንግዲህ በበር ስር ተሸዋቀው እያዳመጧቸው ነበረ። እንግዲህ እነሱ ያሰቡት ሌላ ነው። እንግዲህ እነሱ የሚያወሩት ሌላ ነው። አንዳንድ ጊዜ በማህበረሰባችን ውስጥ እንደዚህ አይነት ነገር ይታያሉ። ወንድና ሴት አብረው አወሩ፣ ወንድና ሴት አብረው ሆኖ አብረው ሄዱ ማለት ተፋቀሩ ወይም ደግሞ ተዋደዱ ማለት አይደለም። እና ይሄ እንደኔ አስተሳሰብ ነው ማለት ነው። እንዲህ እንግዲህ ዳጣ ዛሬ የማይሆን ነገር ውስጥ በድጋሚ ሊያስገቧት ነው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ አርገታቸው፣ የደውል ምልክቷን ተጫኑ እያልኩኝ በክብሮት ጠይቃለሁ። ነባሮች ደግሞ ስለምታበረታችን ከልብ አመሰግናለኝ። አሳብ አስተያየታችሁን በጨዋነት መስጠት ትችላላችሁ ማለት ነው። እንግዲህ ዳጣ ዛሬ እናታን ክፍል ነበረችና፣ ነገር ግን እሷ ምንም እንደዚህ ስለ ፍቅር ምናምን የሚባል ነገር ምንም የምታውቀው ነገር የለም። አቤቄል ግን ምንጊዜም እሷን ጥምድ አርግታ ነው የያዘቻትና፣ በቃ ዓይኗን ማየት አትፈልግም። እችል መቼ ነው ከዚህ ከቤት የምትሄደው? መቼ ድረስ ነው ከኛ ጋር የምትቀመጠው? እያለች እንግዲህ እሷን ከዛ ከቤት ለማስባረር ነው የምትገኘው። እንደዚሁም የጠፋው ወርቅም ሲመለስ እንግዲህ እናትዮዋ ወርቅ የተገኘ ስትላት ከየት ነው የተገኘው ብላ ስትጠይቃትም እንግዲህ እሷ አባትሽ ነው ይህን ሁሉ ስተት የሰራው የእሱ ኮመዲን ውስጥ ቆልፎበት ነበር የጠፋው ነበር ያለቻት እና ማን ነው እንደዚህ ያለች ስትላት፣ አባትሽ ነው እንደዚህ ያለች። አባዬ የዚች ልጅ ስተት መደበቀ አይተውም እንደሸፋፈንላት ነው አባዬ። እች ልጅ እዚህ ቤት ከመጣች ጀምሮ ለእኛ ፎከስ መስጠቱን አቅቷል፣ ትቶታል ለእሷ ብቻ ነው ቦታ የሚሰጠው። እሷን ብቻ ነው የሚንከባከበው። እኛ ዞር ብሎም እያየን አይደለም። ልጁ ትዋን እንዴት ልጅ ዲኤንኤ አስመር ሚዳ ስቴ ደብቂ እናትላት ማለት ነው። ለእናትየዋም እናትየዋም አጠገቢያች ልጅ እንዴት ነው እንደዚህ የምትዩ እኔ አባትሽ እኮ ከአንቺ በፊት ነው እሱን ማቀው በማለት እንግዲህ ፊት ነስታ ታስወጣታለች ማለት ነው። እንግዲህ እናትየዋም እንግዲህ ቀደም ብላ ያው እትዬ በይኝ ብላታለች ማለት ነው። ዳጣን እንግዲህ ከአብረው እያወሩ እያሉ ድንገት ትመጣባቸዋለች ማለት ነው። አቤቄል እነሱ ጋር ስትመጣ እንግዲህ ዳጣ ቦታ ለቃ ትወጣለች ማለት ነው። ወታ የትን ሄደችው? ቀጥታ ናታን ክፍል ነበር የሄደችው ማለት ነው። ናታን ክፍል ግን የሄደችው ከሱ ምንም አይነት ፍቅር ይዟት አይደለም ከሱ ጋር ምንም የፍቅር ወሬም የላቸውም ማለት ነው። ነገር ግን የእነሱ ጥርጣሬ ብቻ ነው እንጂ ማለት ነው። ነገር ግን ይቺ ልጅ ወታ ሄደች። አሁንም ይሄን ኮ ናታን ክፍል ነው ሄደችው በማለት ነው ያለቻት ማለት ነው። ወይዘሮ ማርታ ለናቷ እሷም አይ በዚህን ሰዓት ማ በፍጹም ወንድ ክፍል አትሄድም፣ እሱም በሩን አይከፍትላትም። ለሊት እኮ ነው፣ እንዴት ወንድ ክፍል ትሄዳለች በዚህን ሰዓት ስትላት፣ አይማዬ ይህ ሌላ የትም አትሄድም፣ እዛውን የምትሄደው እያለች እንግዲህ እያቃጠረችላት ነበረ። እናትየውም በፍጹም ማ አትሄድም ነበር ያለቻት፣ እና እስቲ ክፍሏ ሄደን እንያት በማለት እያለች ነበር እንግዲህ እሷ ክፍል እሱ ክፍል ነው ያለችው እና ቀስ ብለን ግን ሄደን እናዳምጣቸው፣ እዛው ክፍል ነው ምት ነው ብዬሻለው፣ ማየ በማለት ትላታለች። እሷ እንግዲህ እናትዮ መለሰ፣ አንቺ ልጅ በጣም ቅናት እየያዘሽ ነው የምትገኝ፣ በጣም እየቀናሽ ነው። ተይ እንጂ ወንድ ልጅ እኮ እንደዚህ አይደለም። ወንድ ልጅ አንዴ ነው ፍቅር የሚይዘው፣ እኛ ሴቶች ግን እያደር ነው የሚይዘን በማለት ነው እንግዲህ የመለሰችላት ማለት ነው። እሷም እኔ ፊትም እየሰጠውት አይደለም እኮ ምንም ብየውም አላቅም፣ እቺ ልጅ ከመጣ ጀምሮ አይደለም እኔ ሊያወረኝ ቀርቶ ሊያየኝ ራሱ አይፈልግም ነው ያለቻት። ነገር ግን እናትየዋም እስቴ ፊት ንሾ፣ አንቺ ደግሞ ቁመናሽም ቆንጆ ቁመናለሽ ቆንጆ ቃል ገላለሽ በቃ ቆንጅዬነሽ ሙሉ በሙሉ ስለዚህ በአካልሽ የሆነ እንቅስቃሴ አሳዩ። ነገር ግን ፊት አትስጩ፣ አታወሪ፣ ውስቲ ፊት ንሹ ትንሽ በማለት ነው። የራሷ የሆነው ምክር እናት እየሰጣቻት፣ እሷም እኮ ብየዋለሁ እኳ አንድ ቀን እኔ እናንተ ምንም አይደለንም ብየዋለሁ፣ ነግሬዋለሁ በማለት ነው ያለችው። ና አሁ ደጋረክሽ የራሱን የውስቲ ምናልባት ማለት ነው ያለቻት። እናታን ግን ለአዌቄል እንደምናየው እንግዲህ ምንም አይነት ስሜትም የለው ምንም አይነት ፍቅር የለው። እንደውም በጣም ነው የሚጠላት በጠቃራ ነው ማለት ነው። እና እዚህ ጋር የምንመለከተው ምንድን ነው? ሴት ልጅ የወደደችውን ልጅ በግዴታ የራሷ ማድረግ አትችልም። አንድ ወንድ ምንም ያህል ብትወደው ራሱ እሱ ካልወደዳት የራሷ ማድረግ አትችልም። ያነሰው። በተቃራኒው ግን ወንድ ልጅ እሷ ካልወደደችው እሱ ከወደዳት በአጭር መንገድ፣ በትንሽ ነገር የራሱ ማድረግ ይችላል ማለት ነው። ግን ይሄ ለሴቶች ከባድ ነው። ሴቶች የወደዱትን የራሳቸው ማድረግ አይችሉም። ወንዶች ግን የወደዷትን ሰው የራሳቸው ማድረግ አቅም አላቸው። ይሄ ለምን የሚል ብዙ ጊዜ ጥያቄ ይፈጠርብኛልና እንግዲህ ለሰላም ለሰራተኛዋ ሰላምም እንግዲህ የነገራት እኔ የምወዳት ሴት ተጫዋች፣ በቃ ፈታ ያለች መጣፍ ማንበብ የምትወድ ሴት፣ አስተዋይ ሴት ነው የምፈልገው በማለት ነበረ ለሰላም ያወራት እና ሰላም ደግሞ እና ታዲያ በአጭሩ ዳጣነች አትልም። ስማ ለመጥራት ነው ዳር ዳር የምትለው በማለት ነው ያለችው። እና እሱ እንግዲህ እንደምንመለከተው ናታን ዳጣን እንደወደዳት ነው የምንመለከተው ማለት ነው። እና ዳጣ እንግዲህ ሳቂጣናት ተጫዋች ናት። ያው መጣፍ ማንበብ ባትወድም ለወደፊት ደግሞ ቀስ እያለ ያለማምዳታል ማለት ነው እንግዲህ ሰላምን ኩሽና ቁማ እቃ እያጣጠበች እያስተካከለች ነበረ። እንግዲህ ውሃ በጣም ደስ የምትልና ልጅ በቃ ልጅነት ምንድን ነው የሚባለውን ነገር የምናይባትነት ውሃ ማለት ነው። ደስ የምትል ልጅ ናት። እና እንግዲህ እሷ ላይ ጥምጥም ብላ ሰላምዬ ምናምን እያለች እየተሞላቀቀች አንቺ ልጅ ያዝለሽ አታቂም እንዴ ስትላት እንግዲህ ሰላም ከፍቷት እንግዲህ፣ ምክንያቱም እድሜዋ ሄዷል ትልቅ ሰው ናት እንደምናያትና እንደዛ ስትላት አባክሽ ልቀቂኝ አንቺ ስራ የለብሽም እንዴ እንደው እንዲህ በቁመትሽ ብቻ ነው አንቺ ትልቅ የሆንሽው እንጂ ምንም ዋጋ የለሽም ስትላት ስትላት ምንም በቃ አታርጊ፣ ማሳብሽ አያድግም፣ ምንም አትለወጭ፣ አንቺ በቃ ቁመት ብቻ ስትላት እንዴ ሰላምዬ፣ ጠጉር እኮ እያደገ ነው ስትላት እሱ ምን ዋጋ አለው አስተሳሰብሽ ካላደገ በማለት እንግዲህ፣ አንቺ ለምን ልጅ አዝልሽ ታቂያለሽ እንዴ? ስትላት እንግዲህ ውለጅ እና ልዘልሽ ስትላት ማ እኔ እኔ ልጅ ወልዳለሁ እንዴ ነው ያለቻት። እና በይ በይ ዝም በይ እትዬ እንዳትሰማ ደግሞ። ያው የጓደኛዬ ሰራተኛ ልጅ አዝላ ነው የምትሰራው ብላ አለቻት ማለት ነው። አንቺም ውለጅ እና አዝልልሻለሁ ስራዬን ልስራበት ካጠገቤ ሂጅ ብላ ታሰናበታት አለች ማለት ነው። እንግዲህ ሰላም የሆነ በውስጧ መናገር ማትልፈልገው ቁስል አላት እንደምናየው ከሆነ እውነት ሆኖ ደግሞ ዳጣ የእሷ ልጅ መሆኗ ስታውቅ ምን ሀል ትደሰታለች የሚለው እንግዲህ መገመት አይከብድም። ዳጣም ደግሞ እናቷ መሆኗ ካወቀች ምን ሀል ብቻ የሆነ ደስ የሚል አስተያየት ነው የምታያት እና በስስት ዓይን ነው መታያት በጣም ነው የምትንከባከባት። ዳጣ እንደምናየው ማለት ነው እና ዳጣም ደግሞ ለእሷ የተለየ ቦታ ያላት ማለት ነው እና እንግዲህ ዳጣ ወደ ናታን ክፍል አምርታለች ማለት ነው። እሷም ቺኳ በጣም ነው የምትወድቅ በማለት ነው እንግዲህ የነገረችው ማለት ነው። እሷ ይሄን ነገር ያደረገችው እነሱን ለማስማማት ነው እንግዲህ

በጣም ነው የምትወድህ ስትለው እንግዲህ የቷቺ ስላት፣ እንግዲህ እች አቤቄል በጣም ትወድሃለች፣ በቃ ተረዳት ነው ያለችው ማለት ነው። እና ምን ማለት ነው እና ስለሷ እንዳይሆን እያወራሽ ያለሽው ስላት፣ አዎ በጣም ነው የምትወድህ፣ በቃ ተረዳት ስትለውም፣ እንግዲህ እኔ ስለሷ ምንም አይነት ፍቅር የለኝም ምንም አይነት የፍቅር ስሜትም የለኝም ለሷ፣ እንደውም በተቃራኒው በጣም ነው መጣላት በማለት ነው እንግዲህ ለዳጣ እየመለሰላት። እና እሷ ትወዷለች የራሷ ለማድረግ አስሬ ክፍሉ እየተንሸኮከች እየሄደ የተዳብሷለች። እሱ ግን እሷ ስትመጣ፣ በቃ ፊቱ ራሱ ልውጥ ወጥ ሊያጣ ነው የሚልበት ማለት ነው። እና ዳጣም እንግዲህ በእሷ ቤት ለማስማማት ሞክራ ነበረ። ነገር ግን ይህን ስታወራ ተደብቀው ተንሸዋከው እያደም እያዳመጧት ነበሩ እንግዲህ አብቄልና ና ማርታ ወይዘሮ ማርታ ያው በር ስር ተደብቀው እየሰሙ ነበረ፣ እነሱ የሚያወሩትን። እቺ ሊ በምልሰራ በዚህን ሰዓት ወንድ ልጅ ክፍል ገባኝ ደግሞ እያወሩ ነው እያሉ እየተሻንከቁ አፋቸውን ይዘው እንግዲህ ራሳቸው እየታዘቡ እያዳመጡ ነበረ። ነገር ግን እሱ ምንም አይነት ስሜት የለኝም ለእሷ እስቲ ስለ ራስሽ አውሪኝ፣ አንቺ ፍቅረኛ አለሽ ወይ ስላት እንግዲህ ዳጣም ምን አይነት ፍቅረኛ ደግሞ፣ ምንድን ነው ፍቅረኛ ይሄ ባህል ምናምን የሚባል ነገር ነው እንግዲህ ያለችውና አዎ የለሽም ሲላት እኔ ነፍ ጓደኞች አሉኝ ወንዶችን

ጾታ ዬን ነግረውኝ አያውቅም ወንድ ልሁል ሴት ነግረውኝ ራሱ አያውቅም ነፍ ጓደኞች አሉ በማለት ነው ያለችው። ና እሱም እንግዲህ እና ፍቅረኛ የለሽም ማለት ነው ሲላት አሬ የምን ፍቅረኛ ምናምን የምትለው አንተ ደግሞ ጾታዬን ራሱ ነግረውኝ አያውቁም ስልህ ነው እንግዲህ ያለችው። ና እኔ እንደዚህ አይነት ነገር አይመቸኝም ነው በማለት የመለሰችው። ና እሱም በቃ ስለዚህ ፍቅረኛ የለሽም ማለት ነው እና ስለዚህ በቃ በማለት እንግዲህ መጣፉን ቁጭ አርግቶ እኔ አፈቅርሻለሁ ለማለት ካፉ ሊያወጣ ወደ እሷ ፊቱን እያዞረ ለመናገር እንግዲህ አፉ እየተንቀጠቀጠ እንግዲህ እሱም እየተርገበገበ እየተንቀጠቀጠ ነው እንግዲህ በቃ እኔ ወድሻለው ለማለት ነው እንግዲህ ወደሱ ፊቷን እያዞረ ባለ ጊዜ እሷም ፊቷ ላይ ፍራስ ይታያል። ይሄ ሰው የሆነ ነገር ሊናገር ነው እያለች ይመስላል ከፊቷ ላይ እና ነገር ግን በቃ እኔ እያለስ እያለ እንግዲህ እኔ ወድሻለሁ ሌል ነው እንግዲህ ያው ማርታና አቤቄል አላስቻላቸውን በሩን ከፍት አርግተው ይገቡባቸዋል። እነሱም በጣም ነው የተደናገጡት ማለት ነው፣ ግን እያወሩ ናቸው ያሉት እንጂ ምንም የተፈጠረ ነገር የለም እዚህ ጋር። እነሱ ግን አብረው እንደተኙ ለማስመሰል እች ልጅ ባለጌ ለማስመሰል እና ከዛ ለማባረር ነው፣ ከዛ ቤት እንድትባረር ለማስደረግ ነው ለአቶ ደረጀ ነግረው ማለት ነው። አቶ ደረጀ ደግሞ ልጅቷ ተጫዋች ናት ከማንኛውም ሰው ጋር ፒስ ናት እንጂ ምንም ነገር ንክኪ እንደሌላት ጠንቅቁ ያጋለ ስለልጁ ማለት ነው። እውነት ነው እሷም ኛው ሰው ወንድም ሴትም እንግዲህ አስተዳደጓ ነው መንገድ ላይ ነው ያደገችው፣ እና አስተዳደጓ ከወንድም ከሴትም ጋር ተጫዋች ሆና ተቃልዳ ያደገች ስለሆነች ለዛ ነው ናታን ክፍል ድረስ የምትሄደው እንጂ ምንም አይነት ፍቅር የላትም ዳጣ ከናታን ጋር ማለት ነውና፣ እንግዲህ አቤቄል ርድብን እያለች ነው ማለት ነው። እንግዲህ ለአባትየው ነግረው ከዛ ቤት ያስባርሯታል። አባትየውም ግን ከናታን ጋር እንድትሆን ነው የሚፈቅደው። ከአቤቄላ ይልቅ እሷን ነው በጣም ነው የሚወዳት፣ ዳጣ ማለት ነው። እንደምናየው ዳጣም በጣም ነው የሚወዳት። ሲያየት ራሱ በስስት አይን ነው በስስት አይን ነው የሚያየት። እሷ እንግዲህ ሁላቸው ልብ ውስጥ እየገባች ነው የምትገኘውና ከፊት ራሱ ዞር ስትል እንዴ፣ ዳጣ እቴ፣ ዳ ምናምን ነው የሚሉትና እንግዲህ ምን ይፈጠራል የሚለው ደግሞ በቀጣይ ቪዲዮ ላይ ላችሁ እመጣለሁ። ላይክ ሰብስክራይብ፣ ኮሜንት እንዳደረሰው